የመገጭ የመስኖና የመጠጥ ውሃ ግድብ በተሻለ ፍጥነት እየተከናወነ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩን ጨምሮ ሌሎችም የክልሉ ከፍተኛ አመራሮች የመገጭ የመስኖና የመጠጥ ውሃ ፕሮጀክት እንዲሁም በጎንደር ከተማ እየተሰሩ ያሉ ሌሎች የልማት ስራዎችን ጎብኝተዋል። ከሰው መንጌ ተጨማሪ አለው። የአማራ ክልል ርእሰ መሥተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ መሪዎች የመገጭ የመስኖና የመጠጥ ውሃ ግድብ ፕሮጀክትን የስራ እንቅስቃሴ ተመልክተዋል። የመገጭ የመስኖና የመጠጥ ውሃ ግድብ ፕሮጀክት ከተጀመረ በርካታ አመታትን ማስቆጠሩና ሳይጠናቀቅ ሲጓተት መቆየቱ ይታወቃል። ፕሮጀክቱ የጎንደርና አካባቢውን አርሶ አደር የመስኖ ተጠቃሚ የሚያደርግና ለጎንደር ከተማም የመጠጥ ውሃ አገልግሎት ለመስጠት ታልሞ የተሰራ ነው ያሉት እርእሰ መሥተዳድር አረጋ ከበደ ከብዙ አመታት መጓተት በኋላ መንግስት በሰጠው ልዩ ትኩረት አሁን ላይ በጥሩ አፈጻጸም ላይ መሆኑን ገልጸዋል። ይሄ ፕሮጀክት ቀደም ሲል በርካታ አመታት ግንባታው በአዝጋሚነት ወይም በመቆም ደረጃ ላይ እየነበረ ነው። በተለይም ደግሞ ባለፈው አመት በክቡር ጠቅላይ ሚኒስትራችን ውሳኔ መሰረት እንደገና በጀት ተበጅቶለት የኮንትራክተርም ተቀይሮ በአሁኑ ሰዓት በከፍተኛ ፍጥነት እየተሰራ ነው የሚገኘው። ያው ከኋላም ከፊትም የምታዩቸውን ስራዎች ከባለፈው በጀት ዓመት መጨረሻ በተለይም ደግሞ በዚህ አመት መጀመሪያ ጀምሮ በከፍተኛ ደረጃ እየተፋጠነ ነው ያለ ይሄ ስራ። በአጠቃላይ የውሃ መገደቢያ ቦታዎችም ሙሊት እየተደረገባቸው ነው ያሉ። የውሃ መፈሳሻ ቦታዎችም ቅድም እንዳያችሁት የመጠጥ ውሃውም የመስኖውም በከፍተኛ ደረጃ እየተሰራ ነው ያለ። ስለዚህ አጠቃላይ ይሄ የልማት ስራ በከፍተኛ ደረጃ እየተፋጠነ ነው ያለ። አሁን ላይ ግድቡ አስቸጋሪ ምራፎችን አልፎ በጥሩ ደረጃ ላይ መሆኑንና በተያዘለት ጊዜ እንደሚጠናቀቅ የስራ እንቅስቃሴውን ተመልክተናልም ብለዋል ርእሰ መሥተዳድሩ። መንግስት አሁን ያለውን የሰላም እጦት ችግር ከመፍታት ጎን ለጎን የልማት ስራዎችን በጥብቅ ቁጥጥርና ክትትል እያከናወነ መሆኑንም ርእሰ መሥተዳድር አረጋ ከበደ ገልጸዋል። ከህግ ማስከበር ጎን ለጎን በክላችን ያሉ የልማት ስራዎቻችንም በጥብቅ ቁጥጥርና ክትትል እና በቂ አመራር እንዲሰጥባቸው በቻለው መጠን ይሄን ስራ እየሰራን ያለ ነው። በግብርና ልማቱ በተለይ በምህር የግብርና ልማት ዝግጅት አርሶ አደሩን በማሰልጠን በማንቃት አስፈላጊውን ግብአት በማቅረብ እየሰራን ያለ ነው። በኢንዱስትሪና ኢንቨስትመንትም በተመሳሳይ በተለይም ደግሞ የኢንዱስትሪ መዳረሻ በሆኑ አካባቢዎችም ባለሀብቶችን በመሳብ በመሰብሰብ በማበረታታት አስፈላጊውን ድጋፍ በማድረግ በክልላችን ኢንቨስትመንት ተጠናክሮ እንዲቀጥል በጸጥታ ችግሩ ምክንያት እንዳይቀዛቀዝ እንዳይቋረጥ እየሰራን ያለ ነው። የቢአይካ ጀነራል ቢዝነስ ግሩፕ የውሃና መስኖ ስራዎች ዳይሬክተር ኢንጂነር ይርጋባ ይህ ድቡን በተያዘለት ጊዜ በጥራትና በፍጥነት ገንብቶ ለማጠናቀቅ እየተሰራ መሆኑን ገልጸዋል። በጣም በፍጥነት ነው እየሰራን ያለን የሚገባውንና የሚያስፈልገውን ማሽነሪ አሟልተን በብዛት ስለሆነ የገባ ነው። 24 ሰዓት ነው የሚሰራው። ሌትም ቀንም ነው የሚሰራው በዛ መልክ ስለሰራ ነውን ይህን ያክል አችቭመንት ያገኘ ነው ማለት ነው። በዚህ አጭር ጊዜ ውስጥ እዚህ ደረጃ አድርሰነዋል። ግድቡን በሁለት አመት ነው ኮንትራቱን ፈርመን የገባን ለመጨረስ እና በሚቀጥለው አመት ይህንን ለመጨረስ ነው እየሰራን ያለ ነው። በጥሩና በጣም ተስፋ ሰጭ በሆነ መልኩ አሁን እየተሰራ ነው እንደምታዩት ማለት ነው። በክልሉ በተፈጠረው የሰላም እጦት ምክንያት ህዝቡ ለከፍተኛ ማህበራዊና ኢኮኖሚ ቀውስ ተዳርጓል ያሉት ርእሰ መስተዳድሩ፣ ህዝቡ ሰላሙን በማረጋገጥና በልማቱ ተጠቃሚ ለመሆን ለሰላም መስፈን የበኩሉን ድርሻ ሊወጣ ይገባልም ብለዋል። በቀጥታ ተጎጂ እንደመሆኑ መጠን ላም ሰላም ቢሰፍን ደግሞ በቀጥታ ተጠቃሚ ይሆናል ማለት ነው። የሚጠቀምበትን ልማት፣ የሚጠቀምበትን ሰላም፣ የሚጠቀምበትን መልካም አስተዳደር በማስፈን በኩል የማይተካ ሚናው መጫወት አለበት። ለዚህም አንደኛ የዚህ ጉዳይ ባለቤት እኔ ነኝ ብሎ ማመን አለበት። የሰላሙ ባለቤት እኔ ነኝ፣ የልማቱ ባለቤት እኔ ነኝ፣ የመልካም አስተዳደር ባለቤት እኔ ነኝ ብሎ ማሰብ መቻል አለበት። ሁለተኛ ማሰብ ብቻ ሳይሆን መሳተፍ መቻል አለበት። የራሱን የማይተካ ሚና ከመንግስት ከመንግስት ሰራተኛው ጋር ሆኖ ከመንግስት አመራር ጋር ሆኖ መሳተፍ መቻል አለበት። ይሄ ከሆነ የመጨረሻ ጥቅሙ ይረጋገጥለታል፣ መብቱ ይረጋገጥላል። ይሄን በማሰብ በየደረጃው መሳተፍ እንዳለበት መልእክት ለማስተላለፍ ነው። ርእሰ መሥተዳድር አረጋ ከበደና ሌሎችም የክልል የከተማና የዞን ከፍተኛ አመራሮች ከመገጭ ግድብ በተጨማሪ የአጼ ፋሲል አብያተ መንግስታት እድሳትን ጨምሮ በከተማዋ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ተዘዋውሮ ተመልክተዋል።